የምስራች የምስራች! እንኳን ደስ አላል! ከዚህ በላይ አስደሳች ነገር ለኛ የለም። በቃ የአርሲውን ጉዳይ ጮኋችሁ ተዋችሁ ወይ? በቃ እናንተ ስራ ጮኋችሁ ብቻ ነው ወይ? ጮኋችሁ ጮኋችሁ ምን አመጣችሁ ያላችሁ ለነበራችሁ፣ እንሆ እንሆ በትላንትና ዕለት በዋሽንግተን ብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክስ ኦርቶዶክሳዊያ የተባሉ ልጆች ልኡካን የአርሲውን ጉዳይ ይዘው ነጮቹ ቤተ መንግስት የሚመለከታቸውን አካላት አውርተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩት ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ለምናየው ቪዲዮ በአርሲ ሀገረ ስብከት ላይ ለተጨፈጨፉት ምዕመናን ሁላችንም በሚዲያ ዘመፈን ነበር። የሚዲያው ዘመቻ ደግሞ ውጤቱ ምን ይመስላል? የሚለን አስደሳች ዜና ጀላችሁ መጥቻለሁ ማለት ነው። የዓለም አቀፋዊ የሃይማኖት ተቃውም ጉዳይ በትናንትናው ዕለት ትልቅ ሰፊ የተባለውን ውይይት አድርጎ ደግሞ ለህዝቡ ይፋ የሚያደርግበት ቀን እንዲሁም ደግሞ እስከ ኢትዮጵያ እስከ አርሲ ተጉዞ ምን እንደተፈጠረ ኢንተርቪው እንደሚጠይቅ እየተወያዩ ይገኛሉ ማለት ነው። እጅግ አስደናቂ ቪዲዮ ስለሆነ እናንተም እስከ መጨረሻው በመከታተል ላይክና ሼር እያደረጋችሁ ለሞላ ዓለም ልታደርሱ በልዑል እግዚአብሔር ስም እያሳሰብኳቸው እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ነው ተጉዳዮችን በጥቂት ደቃ ብዙ መረጃዎች ወደ እናተ ስልም እንዳምጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሁለተኛ መረጃችን የሚሆነው ዮናታን አክሊሉ ከኢየሱስ ውጭ ማንም ሊያድነን አይችልም፣ አስራት በኩራት ማውጣት የለብንም፣ በጽድቅ ስራ መመላለስ የለብንም እያለ ይገኛል ማለት ነው። እውነት ለመነጋገር ከኢየሱስ ክርስቶስ ውጭም ያድነን ማንም የለም ግን ያ ሂደት ነው። ማዳን ማለት በኢየሱስ ክርስቶስ አምኖ በአብ በውል በመንፈስ ቅዱስ መጠመቅ፣ የስላሴ ልጅነትን ማግኘት መዳን ሂደት ነው። በኦርቶዶክሳዊ አስተምሮ እና ደግሞ እሱ ያልሆነ ከመጽሐፍ ቅዱስ አስተምሮ ውጭ የሆነውን አስተምሮ እያስተማረ ይገኛል ማለት ነው። አስራት ምንም አያደርግም እያለ ይገኛል እሱ የሚመናን አስራት በሰጡት ገንዘብ ነው ይመስለኛል፣ ጭንቅላቱ ላይ ፀጉሩን እያበቀለ እንዲሁም ደግሞ አርተፊሻል ፀጉር እያስተከለ። ሌላ ዝርዝር ሀሳቦቹ ላይ አልገባበትም። ወንድማችን ከመጽሐፍ ቅዱስ አጣቅሶ ብዙ መልሶችን ሰጥተዋል ማለት ነው። በሁለተኛ መረጃችን እሱም ቪዲዮም እናየዋለን በቪዲዮ እንደምትማሩን እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ነው ተጉዳዮችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ አስተያየታችሁን ኮሜንት ላስቀምጡ ልጅ አጥታ ወደ ዛሬ ቪዲዮአችን እንሄዳለን የምስራች የምስራች እንኳን ደስ አላችሁ ከዚህ በላይ አስደሳች ነገር ለኛ የለም በቃ የአርሲውን ጉዳይ ጨዋችሁ ተዋችሁ ወይ ቀና ምስራች ወይ ብቻ ነው ወይ ጨዋችሁ ጨዋችሁ ምን አመጣችሁ ያያችሁ ለነበራችሁ እንሆ በትላንት ነው በዋሽንግተን ብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክሳዊያን የተባሉ ልጆች ልኡካን የአርሲውን ጉዳይ ይዘው ነጮቹ ቤተ መንግስት የሚመለከታቸውን አካላት አውርተዋል ይህንን ስብሰባ ለየት የሚያደርገው ቤተ ክህነትና የሃይማኖት ተቋማት እንደዚሁም ደግሞ ይመለከታ መንግስት አካላት አንመለከተውም፣ አናየውም፣ አንሰማም ያሉትን በአርሲ ኦርቶዶክሲያ ላይ የደረሰው ስቃይ የሚያሳየው ቪዲዮ፣ ፎቶና የድምፅ ግጅ ለአሜሪካ ዓለም አቀፍ ሃይማኖት ነፃነት ቢሮ ይህንን ነገር በሰፊው አሳይተናል። አሁንም ጉዟችን በዚያ ያበቃም በኦርቶዶክሲያ ገደያለ ጨብጨባ የሰማራችሁ እንደዚሁ ደሞታችሁንም አናምን ብላችሁ ደብቃችሁ ሁለተኛ ሪፖርት እናቀርባለን ብላችሁ በዛው የቀራችሁ የሃይማኖት ተቋማትም በዚህ ጉዳይ ትጠይቁበታላችሁ። አሁንም ደግመን ደጋግመን እንናገራለን የፈራ የደነገጠ ይመለስ። እኛ አጀንዳ ዛሬም ሆነ ነገ የአርሲ ኦርቶዶክሲያን ናቸው። የንጹሐን ደም በከንቱ ፈሰው

አቤት ያ ሰው ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም በምክንያትና በመርህ ላይ የተመሰረተ አይደለም በሳምንት ሁለቴ እጾማለሁ አስራቴን እሰጣለሁ እንደዚህኛው ሸቃባ ሰውዬ ስላላረቀኝ አመሰግናለሁ አለ መጽሐፍ ምን አለ ከሁለቱ ማን ጸደቀ አለ ያኛውስ እኔ ኃጢአተኛውን ይደቃ ነበር አለ አስራ ሁን ኢየሱስ ሲደመር አስራ ተበላ መባ ተበላ የሆነ ነገር ተበላ ኢየሱስ ሲደመር ምንም ነው የዘላለም ህይወት እንግዲህ እንደሰማችሁ ነው። እኔ ሁል ጊዜ እንደምናገረው እግዚአብሔርን ከማመሰግንባቸው ምክንያቶች አንደኛው እንኳንም የቅድስት ቤተክርስቲያን የተዋህዶ ልጅ አደረገኝ ብዬ ነው። ለምን ካላችሁኝ እንዲህ ያለ የስህተት ትምህርትን ከማመንና ከመቀበል ከማስተማርም ስለጠበቀኝ። እንግዲህ ግለሰቡ የተናገራቸው ንግግሮች ፈጽሞ መጽሐፍ ቅዱስ ላይ እውቅና ያላቸው ትምህርቶች አይደሉ። ምናልባት ስንሰማ መጽሐፍ ቅዱስን ይጠቅሳል ግን እሱ የተረጎመበት መንገድ በጣም የተሳሳተና እንደውም አሁን ስናነበው ከመጽሐፍ ቅዱስ ጋር ተቃራኒ ነው። ፍርዱንና ሚዛኑን ለእናንተ ልተው ግለሰቡ እንግዲህ የሚያስተምረው በዋናነት የትምህርቱ ዋና ነጥብ ሙሉንም ለመስማት ሞክር ያለው ሁለት አስተሳሰቦችን ተማሪዎቹ ላይ ለመጫን የመጀመሪያው ሀሳብ እንደሚታወቀው ፕሮቴስታንት ከምትቀበላቸው አምስቱ ሶሎች አንደኛው ሶላ ግራሽያ ወይም ምንድነው በጸጋዎቿን የሚል ነው ሁለተኛው ደግሞ ሶላ ፊዴ ወይም በእምነት ብቻ ነው የሚዳን። ሌሎች ሚስጥረ ጥምቀት፣ ሚስጥረ ንስሐ፣ ሚስጥረ ቁርባን፣ አስራት በኩራት ማውጣት፣ መባ መስጠት፣ ምጽዋት መስጠት የሚሉ ጉዳዮች ስግደቱ ምኑን ጨምሮ ለድኅነት አካል ሊሆኑ አይችሉም፣ ሰው የሚድነው በማመን ብቻ ነው የሚል ነው። ግን እስቲ ግለሰብ የጠቀሰውን ጥቅስ እስቲ እናንብበው። በዋናነት እንደሰማችሁት በመጽሐፍ ቅዱስ ውስጥ ጌታችን ሲያስተምር ሁለት ሰዎችን ምሳሌ አድርጎ አቅርቧል። አንደኛው ቀራጭ ነው፣ ሁለተኛው ፈሪሳዊ ነው። እና በዛ ዘመን እንደምታውቁት ይበልጥ ቀራጭ ወይም ግብር የሚሰበስቡ የሚቀርጡ አካላት በጣም በእስራኤል ዘንድ ይጸየፏቸው ነበር። ምክንያቱም ግብሩን እየሰበሰቡ የሚቀርጡት ወይም ያንቀረጥ የሚያወጡት ለጌቶቻቸው በቀኝ ግዛት ላይ ያዟቸው ለሮማያን ናቸው። ስለዚህ ልክ እንደ ባንዳ ጭምር ይታዩ ነበር። ታዲያ ጌታ ሁለቱን አቀረበና በምሳሌ አስረዳ። አሁን እሱ እንዳለው መባና ምጽዋት አያስፈልግም፣ አስራት መኩራት ያስፈልግ ለሚለው ሀሳብ ሳይሆን ታሪኩን ጌታ ያስተማረው ይልቁንስ በትዕቢታቸው ጻድቃንን የተናቁ የሚመስሉ ድሆችን በማህበረሰብ በጽሑፍ ስራ ውስጥና በሌላ አሰካድ ውስጥ ያሉትን እነዛን ለሚንቁ ለትዕቢተኞች ተክሳስ ተብሎ የተነገረ ንግግር ነው። ይሄን ያልኩት እኔ አይደለሁም፣ ራሱ መጽሐፍ ቅዱስ ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 18 ከቁጥር 9 ጀምሮ እንዲህ ይላል፣ በደንብ ስሙኝ። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። እንዲህም ሲል ይላል ይሄ ምዕራፍ የተጻፈበት ዋና ዓላማ ምሳሌውን ጌታ የተናገረው አስራት በኩራት አያስፈልግም፣ ምጽዋት አያስፈልግም፣ መባ ያድንም ለሚል አይደለም ነው። ርዕሱን ነገረሉ ሉቃስ ምን ለሚሉ ራሳቸውን ጻድቅ ለሚያደርጉ ራሳቸውን በትዕቢት ኮፍ ሰው እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ጾማለሁ፣ እኔ ጸልያለሁ ብለው ለሚታበዩ ለፈሪሳውያንና ለሰዱቃያን ላይውር ለማስተማር እንጂ ስለ ምጽዋት አላስፈላጊነት አይደለም። ከዚህ ይጀምራል። የመጀመሪያው ጉዳይ ጌታ ይቀጥልና እንዲህ ይላል ምሳሌውን። ሁለት ሰዎች ሲጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነበር። ፈሪሳዊ ቆሞ በልቡ ይህን ጸለየ። እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኛና መፀኛ መንዝራ ወይም እንደ ሌሎቹ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ ሁለት ጊዜ ጾማለሁ። ከማገኘው ሙሉ አስራት በኩራ ታወጣለሁ። ይሄ ይህ ሰው ጥፋቱ አስራት በኩራ ታወጣለሁ ማለቱ አይደለም። ወይም አስራት ቦታ ማውጣቱ ስለነበር አይደለም። መጾሙን አይደለም ጌታ የተቸው የሰውየው ትልቁ ጥፋት ምንድነው? ታበየ። እኔ እንዲህ ነኝ፣ እኔ እንዲህ ነኝ ብሎ ሁሉም በሚያውቅ በእግዚአብሔር ፊት እንዲያ ይባላል። ይሄ ክርስትና መርህ አይደለም። ቀጠለ። ቀራጩ ደግሞ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚህ ይልቅ ይህ ጻድቆን ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ያዋርዳልና፣ ራሱን ግን የሚያዋርድ ከፍ ይላል። አሁን ይሄ ሰው ቀራጩ የተደነቀበት ምክንያት ስላልጾም አይደለም ወይም አልጾመምም አላለም ጭራሽ ወይ ደግሞ አስራት በኩራት አላወጣም ስላለ ያንን ጌታ እውቅና እየሰጠ አይደለም። የተደነቀበት ዋናው ምክንያት ኃጢአቱን አሰበ ነው፣ እውነት ነው። ክርስትናም የሚል ስለ መጸወትክ ብቻ ደግሞ ትድናለህ ንሳ ስለገባ ብቻ ደግሞ አይደለም። ይህ ሁሉ ደግሞ ትትና ያስፈልጋል። አንድ ሰው ጾመኛ መሆኑ ያድነዋል፣ ነገር ግን ጾመኛ መሆኑ ብቻም ደግሞ አይደለም፣ ትትና ደግሞ መኖር አለበት። ጌታ ይሄን የተናገረበትን ምክንያት ሲናገር ራሱን ከፍ የሚያደርግ ሁሉ ያዋርዳል፣ ራሱን ግን የሚያዋርድ ከፍ ይላል። ጉዳዩ ስለ ትህትናና ስለ ትቢት አንጻራዊ ምሳሌ ተደርጎ የቀረበ እንጂ አሁን ይሄ ግለሰብ እንደሚለው ምጽዋት አያስፈልግም አስራት የሚል ይሄ የሽሙጥ ወንጌል አይደለም። እኔ በጣም ማዝነው ነው እንደ ቁጭ ብላችሁ በምትሰሙና በምታጨበጩ ሰዎች ነው። ሰው እንዴት የያዘው መጽሐፍ ቅዱስ መረዳት ያቅተዋል? እንዲሁ ለስንት ዓመታት ትውልዱን ወደ እሳት መራችሁት። እንደተባለው ግን እውነት መባ ማስገባት ለድነት አይጠቅምም። አስራት በኩራት ማውጣት ለድነት አይጠቅምም። ነዳያንም መመጽወት እውነት ለድነት አይጠቅምም። እንዲህ ቢሆንም ማኖሮ ጌታ ባላ ባላስተማር እስቲ ወንጌሉ እንመልከተው። እውነት መባ ያስፈልግም? ጌታ መባን ይቃወማል? ጌታ አስራት በኩራትን ይቃወማል? ጌታ ምጽዋትን ይቃወማል? እውነት ለድነት አይጠቅምም? ከአንድ መነሻ ልንገራችሁ። እስቲ ዝም ብላችሁ ተመልከቱ። የማቴዎስ ወንጌል ሌሉ ሰዳችሁ ምዕራፍ 25 ቁጥር 35 ላይ ጌታችን በምጽአት ሲመጣ ለፍርድ ቀን ለፍርድ ሲፈርድም ከሚጠይቀን ጥያቄዎች ውስጥ አንድም ቦታ ላይ ሶላ ፊደ የለም፣ ወይም በእምነት ብቻ የሚል ጥያቄ የለም። እንደውም ጭራሽ ጌታ የሚጠይቃቸውን ዝርዝሮች ስትመለከቱ አንድ ሰው በማመን ብቻ ሳይሆን ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኝ፣ እንግዳ ሆኜ ተቀብላችሁኝ፣ ታርዤ አልብሳችሁኝ የሚሉ የምግባር ጥያቄዎች ናቸው። የምግባር ጥያቄ የትሩፋት ጥያቄ ለምን ይጠይቃል? በፍርድ እንኳን የምንጠየቀውን ጥያቄ ነው ዛሬ እንድንኖረው ቤተክርስቲያን የምታስተምራል። እስቲ ግን መባ ይጠቅም ለሚሉ ሰዎች አንዱ ለጥቅስ እናንሳ፣ ለምሳሌ የማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ሲናገር እንዲህ ብሎ ተናግሯል። በደንብ ስሙኝ። ምዕራፍ 5 ቁጥር 22 ላይ ምን አለ? እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መባህን መጥተህ አቅርብ አለ ጌታ። ስለ ቂምና ስለ በቀል ነው እያስተማር ያለሁ። በልብ ቂም ይዘህ ቤተክርስቲያን መጥተህ መባ አትስጠኝ ነው። መባ አታስቀምጥ። መጀመሪያ መባውን ቤተክርስቲያን አስቀምጥና ሄደት አርቀናና መባውን ወደ ውስጥ ታስገባል አለ። አሁን እዚህ ጋር ጌታ እንደውም ጭራሽ ጥብቅና የቆመው እኮ ለመባው ነው። መባ ባያስፈልግ ነው ለድነት ባይጠ ለምን ይሰብካል ጌታ? ወንጌሉ ስለምን ተሰበከ? የወንጌል አካል ለምን ሆነ ጌታ? ስንት ትምህርት እያለ አይ ካመንክ በቂ ነው ወንድምን ይቅርታ ብለው ከዛ ትጸድቃል አላሉ። መባ ባያስፈልግ ክርስቶስ የወንጌሉ አካል ባላደረገው። የቱ ጋር ነው ጌታ ወንጌልን ተጸይፎ ያስተማረው? ሌላም ልጨምርላችሁ፣ ለምሳሌ ያንን ሰው ጌታ ሲያድነው እውሩን ሰው ምንድን ነው ያለው? ማቴዎስ ስምንት አራት ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስ ለካህና አሳያለ፣ ከዛ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባል። በብሉ ኪዳን መባ ያቀርቡ ነበር። በዚሁ አጋጣሚ በብሉ ኪዳን ሁሉ ነገር ተሽሯል የሚል መጽሐፍ ቅዱስ ትምህርት የለም። ይሄን በደንብ አስቀምጡ አስተውሉ። ጌታም ብሏል፣ ህግና ነቢያትን ልሽር አልመጣሁም። የተሻራል አልተሻራል። ለምሳሌ መባ ማስገባት ለእግዚአብሔር ቤት አልተከለከለም። ዛሬም ቤተክርስቲያን መጽዋት ይዘን እንከታለን፣ ገንዘቡንም፣ እህሉንም፣ ሌላው። ስለዚህ ጌታ ለምን መባህን አስገባለሁ? መባ ርኩስ ከሆነ መባ ለድነት ተጻራሪ ከሆነ ለምን ጌታ ይህን አዘዘው? ስለዚህ መጀመሪያ መጽሐፍ ቅዱሱ ማወቅ ይቀድማል ነው። ከዛ ባለፈ ግን እውነት አሁን እንደሚለው ይሄ ሰው ኢየሱስ ሲደመር ምንም ማለት ሊለን የፈለገው ምንም አይነት መልካም ስራ ምግባር፣ ትሩፋት፣ ሌላም ትእዛዝ መጠበቅ አያድንምን? እንደዛ ከሆነ ሮሜ 331 ላይ እስቲ እንሂድ። ሮሜ 331 ላይ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይለናል። ሮሜ 331 ላይ እንግዲህ ህግን በእምነት እንሽራለንን? ጥያቄ ምልክት አይደለም። ህግን እናጸናለን እንጂ ይላል። ህግ እምነት ስላለ እምነት ህግን አይሽርም፣ ህግም እምነትን አይሽርም። ሁለቱ አብረው የሚሄዱ እጅና ቀለበት ናቸው፣ ጣትና ቀለበት ናቸው። አትሽልም አትሽርም ደግሞ አለው እንግዲህ ህግን በእምነት እንሽራለን ነው ያለው። እምነት ስለመጣ ማመን ጥሩ ነው ማለት ህግ አያስፈልግም ማለት አይደለም። እና የምትሰሙ ሰዎች እያስተዋላችሁ፣ የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቃ ብዙ መረጃዎች ወደ እናት ስለምዳምጣላችሁ ቻናሉ ሰብስክራይብ በማድረግ በስቸቢኑ ሀሳብ ስሌታችሁን ኮሜንት ላስቀምጡልኝ። ይሄው የአሩቴ ኦርቶዶክሳውያን እንዲሁም ደግሞ ለሙሉ ኦርቶዶክሳውያን መብት የሚገኝ ነገር እየመሰለኝ ነው፣ እና ሁላችሁም ደግሞ ይሄ ጉዳይ እስከሚፈጸም ድረስ ለቤተ ክርስቲያን ለሁላችን ድምጽ መሆን አለብን ማለት ነው። ኦርቶዶክሳውያን የሚዲያውን ዘመቻ ለፍልፈን ብቻ አልቀረም ውጤት እያመጣልን ይገኛል ማለት ነው። እግዚአብሔር ማመስገን ይገባል። እንዲሁም ደግሞ ሌላ ችግሮችም ከዚህ በኋላም እንዳይፈጠሩ መጸለይ ይገባናል ማለት ነው። ኦርቶዶክሳውያን በቤተ ክርስቲያን ወደ ሥጋውና ደሙ ተጣቅተን የመንግስቱ ወራሾች የክብሩ ቀዳሾች እንዲሆን ሆን እንድንሆን የእግዚአብሔር መልካም ፈቃድ ይሁንን እያልኳችሁ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።